እንደዚህ እናስ ሲጣል ሰው መዘግዘግ ምን አይነት ነባሪ ነው? ዚላ ያላጅ ወጣቱን እንደፈለጋችሁ በለቃቅጣችሁ ዘግዝቁ። እኮ መዘግዘቅ የነበረባቸው እኮ እንትና ነው፣ አብርሽ ነው መዘግዘቅ የነበረባቸው እና እጅሽ ቆመጥ መድኃኔ ዓለም ያልታሰበ አደጋ እንደ መቤቴ ማርያም እንደ ቅድስ የናቷን የናቷን የናቷን እንትኔ ነው የሞተበት መርዶ ያሰማል። የናታ ያለሽ ደግሞ እግዚአብሔርን ታያለሽ። እዚሁ ላይ መተሽ ስታነቢ ነው የምናየው፣ ባለጌ እኔ ዛሬ ከዚህ አሁን ደግሞ ሀይሜን እናንተ እንደዚህ በተናገራቸው ሀይሜን የዘቀዝየዛቅ ዝቋት እሷን ተፈለገች። እናት ክብር ነች። ሰላም፣ እንዴት ናችሁ አለን። እናት ክብር እናትነትን ትከበር ነው እያልን ያለነው ተፈጥሮ ነው። እናት አንቺ ዘጠኝ ወር አጥብታ እንደ ዘጠኝ ወር በማህፀናቱ ተሸክማ አጥርታ ያሳደገች የለፋች ነች እኮ እናት። እንደ እኛም እናቶች እኮ እንዴ ነገራችን ላይ ሲሙኝ የወላችሁ ማለት ሄሜ ትዘጋዘጋ አትበሉ ስጀማር

እነሱ አይደለም፣ እነሱ በዶላር የምጫወቱ ከሆነ ከአመት አመት፣ እኔ ቦስቻለሁ፣ የሆነ ልጅ የተናገረው እውነት ነው። ከአመት አመት የነሱ እንደ የኢራን ጦርነት እንኳን አለ እኮ በአራት ቀን ነው ያቆመው። የእነዚህ ከአመት አመት ጦርነት እንትን አይልም። አርፈሽ በእናትሽ እንትን ቤት ሽናቶች፣ በሰላም ወደ ሀገርሽ ግቢ ለናፈቀሽ ቤተሰብሽ። እነዚህም ብልሽ ስንት ቤት ማጠብ አለባቸው። ልጅር ከመቼ መቼ ያለው እያለች እናቷ

ግልጥ ግልጥ ይሆናል። የሰውን ፎቶ

ላይ ያሉበት ግን እናት እናት ነች። የከሌ እናት ብትሆን ይህን ጊዜ እዚህ ቲክቶኩ ዛሬ ረረረረ ብለዋል። መጥተው እዚህ ቤት ራሱ አስሬ ገብተው ነበረ። በጣም አስመሳይ እናውቃለን፣ በድራማ ነው ሀይሜን እንወዳታለን፣ እንወዳታለን የሚሉ አስመሳዮች ብዙ አሉ። ብዙ እኔ ለነገሩ በጣም እሳደብ ነበር፣ ግን አልወርድም። አልወርድም ከወረደ ሰው ጋር እኔ እዚህ ቲክቶክ ላይ ብዙ ሰው አይቻለሁ፣ ግን ትክክለኛ የጨረቃ ፋሚሊ ደጋፊ ሀይሚን አይጠላትም። ሀይሚን አይጠላ እቺ አሁን ሰላም የምትባለው እራሱ ማለት ነው ወርዲላኔ የጨረቃ ፋሚሊ ናት ከጠዋት ጀምራ የመጣች ሀይሚን የምትወድ ግን እዚህ ጋር የሩታ ደጋፊነን የሚሉ ከግሬስ ፋሚሊ አልፎ አልፎ የመጡ የቡርኬን ፎቶ አድርገው ነው ሀይሚን የሚሰድባ እነሱ ከሰላም ጋር ተጨምሮ ሀይሚን የሚሰድባት እንጂ ሰላም ኦርጅናሊ የጨረቃ ፋሚሊ ና ሀይሚን ና ቡርኬን አብሮ ይዛ የመጣች ናት። እነዚህ ስራ ከጀመሩ ጀምሮ ማለት ነው ሰላምን አቃታለሁ ግን ከዛ የመጡ የሩታ ደጋፊንን የሚሉ ሩታንና ቡርኬን አንድ አድርገው አቀናብረው እነሱ ናቸው ያይሚን እያደረጉ እርጉዟን ሴትዮው ከዚህ ከልጁ ጋር እነዚህ ጭንቅላት አላችሁ ትላላችሁ። ካለ ረምና የሩታ ደጋፊ ናቸው። ሀይሚን የሚጠሉት ከጨረቃ ፋሚሊ ሳይሆን የሩታ ደጋፊንን የሚሉ የብሩኬን ፎቶ ያረጉ እነሱ ናቸው አይሚን የሚጠሉ እንጂ ከጠዋት ጀምራ ሀይሚን የምትወድ የጨረቃ ፋሚሊ ኦርጅላኒዋ አስሊ ናት። እንትነች ሰላም ማለት ነው፣ ግን ከታቾቹ ከዛ የመጡ ናቸው፣ ገብቶ ሊበጠብጡ የሚፈልጉት ማለት ነው። ገብቶሻል። እኔ አውቃቸዋለሁ፣ አያቸዋለሁ እንደዚህ እያለን ምንያ ቤታቸውም እየገባ አያለሁ። አሁን ሁለት ዓመት ሚሊዮንን ነው እነሱን መከታተል ከተጀመረ። በእናት እኔ ቲክታክ ላይ ሄደሽ አንዱ ምን አለ መሰል የእነዚህ ሰዎች እንትን መች ነው የሚያቆመው? የኢራን እንኳን አስር ቀን ሳይሞላ ነው የቆመው አለኩ። እነሱ እኮ ዶላር ነው የሚሰሩት። ከና ነገር ነው የሚሰሩት። እነሱ እናት እነሱ አለች። እዚህ አረቤ በዩኒፎርም እና በሶስት በአራት ፓንት እንትኗን እያፈለች መቀየር እንኳን ሴትዮዋ አትገዛላትም። እንተዋወቃለን። አዳሜ ዝም ብለሽ ሰው ከስደት ሰው ከስደት አውጣኝ ሀገሬ ላይ የተሻለ እንጀራ ስጠኝ ብለው ይጸያል። እነዚህ ደግሞ ሰው በመዘቅዘቅ እናት በመዘቅዘቅ ነው ዲግሪ እና ዲፕሎማቸውን የጫኑት ታደራቸ ናደራቸው የተማሩ ቢሆኑ እንደዚያ ያደርጉም። ማርያምን ሮታ ከአብርሽ ጋር ተመካክረው ነው ይህ ድራማቸውን የሚሰሩት እንጂ የግድ እኮ ማርያም ሚያገባት የለ ድራማ ነው። እግዚአብሔርን ድራማ እየሰሩ እኔ የምለው ማለት ነው እሙሽ እሙሽ ምን አድርጋ ነው የተዘቀዘቀችው ደግሞ? አዎ የሆነ ቤት ትናንትና ይቻት ነበረ ተዘቅዝቃ አብርሃም እናት እሙሽም ተዘግዝቃ ለምን ለምን እንደሆነ ታውቃላችሁ የሀይሚን ና የሀይሚን ናት የዘቀዘቀችው። የቡሩኬ ደጋፊ ና የሩታ ና የቡሩኬ ደጋፊ ናቸው። ስለዚህ እሱ ሲነካ እዛም ከመነፋቱ አይቀርእነዚህ ክብራ ቤቶች እነዚህ ደግፉ አዳምጦኝ። እዚህ ጋር እኔ ምላችሁ እኔ ምንም ያልገባኝ ነገር አለ እንደዚህ እንትን ላይ እኔ አሁንስ ባልገባ ይሻለኛል። አሁን እዚህ ጋር የሩታ ደጋፊ ምን ያገባቸው? ና ቡርኬ ጋር ምን ያገባቸው? ቡርኬ ነፍቃሪ ናቸው ምን ያገባቸው? አፍቃሪ ናቸው። ሀይሚን የሩታ የሩታ ደጋፊ ናቸው እንጂ አስሊ የጨረቃ ፋሚሊ ሀይሚን ማንም የሚጠላ የለም። እቺ ምንጠላት ሁሉ ቦታ የምናጠለጥላ ሰላም ራሱ ከጠዋት ጀምራ እነሱን የምትወድ የምትከታተል አስሊ የጨረቃ ፋሚሊ ና ግን የሩታ ደጋፊ ነን ብለው የቡርኬን ፎቶ ማናት ደግሞ ሰላም ደግሞ መጭባል ማናት ሰላም ደግሞ ማለት የምትሳደበው ምናምን ማለት ነው። እነሱ እኮ ነው የሚገፋፏት። እነሱ እኮ ነው እንትን ይሏል እና ካዳ እሷ ምን አገባት? እና ነው ለነሩን ሳደጋፊ አሁን ደግሞ እሺ ብሩኬ ወዳጅ ላይ ትላለች። አሁን ደግሞ ብሩኬና ሀይሚ ፍቅር በፍቅር ነው። ምን አድርጓት ነው ሳደጋ ፎቶ የምዘቀዘቀው? እሷ አዘዘቀች፣ እሷ አዘዘቀች። እሷ ምን ነው እና ማን ነው ካዳ የዘቀዘቀው? እኔ እሷ አሁን እኮ ነው ሰላም መጣ ሳምልኝ መጣ ተዘቅዝቋል የምትለው እንጂ የተዘቀዘቀችው ሀይሚና የሀይሚና ተዘዝቃለች ብላ የሩታ ደጋፊዎች ናቸው። የሩታ ደጋፊዎች ናቸው።